በላቸው አስትፊጡ ዶሮ ለ በተደጋጋሚ አስቡት ከም አስቡት የሚታገሰው እንደዚህ እኔ ሩታ አለቀሰች። ውድ ቤተሰቦች ሩታ እንግዲህ በመጀመሪያ አሰላሙ አለይኩም ወረህመቱላሂ ወበረካቱ ጉድም ርቀኝቶቻናል ቤተሰቦች እንዴናቸው ደናናቸው ወይ ከግ አልምዱ ላው ላ ልምዱ ሁሉም ሰላም ነው። ስለሚሰጥን ኮሜንቶች፣ አስተያየቶች ከልባ አመሰግናለሁ። አም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ እንግዲህ የሩታና አብርሽ ደስ ሲላቸው ያስደስቱናል፣ ደስ ሲላቸው አልቅሰው ያስለቀሱናል። የሴት ልጅ ፈተና ብዬዋለሁ የዛሬ ርእሴን ማለት ነው። ሩታ አልቅሰ አለቀሰች እኮ የምሯል፣ ወላ የምሯል። አለቀሰች ከድሮ ጀምሮ ያሉትን ነገሮች፣ አንተ አጠገባችን ስለሆን እዚህ ጓደኛ መሯታል፣ ቤተሰብ መሯታል። በባለፈው አንድ ቪዲዮ ሰርቼ ነበር። ምንድነው ምንድነው ለልጃቸው አያስቡም ወይ ለልጃቸው አያስቡም? ይሄ እርግዝና ከመጣ ወዲህ ነገር ነገር አላቸው ምንድን ነው ነገሩ ብዬ ሰርቼ ነበር። አሁን ያንንም ሊሰሙን አልቻሉም። የባሰ አለ አገርህን አትልቀቅ ይላል የሀገር ሰው። የባሰ አለ አገርህን አትልቀቅ ነውና እሱም ብታጅራ ህዷል ትላለች። ከሰው ከሰው ሰምቻለሁ ነው ያለች እንግዲህ እሷ መሄድ ያለው ወደ ሰው ወደ ቤተሰቦች ብላለች። በጣም ብዙ ኮሜንቶች ደግሞ እንድታድ ነው የገፋፏት። ጥሩ አርገሻል ምናምን እንደዚህ ነው በቃ አንተ ነው ያሏት ማለት ነው። አይዞሽ ሁሉም ያልፋ፣ ሴትነት በራሱ ፈተና ነው። ራሽን ጠብቂ። በጣም ብዙ አስተያየቶች ለሩታ አንድ ጥሩ አርጋለችም ይላሉ ብቻ በጣም ብዙ ሰው አሁን ለሩታ አሳዝነዋ አሳዝነዋታል ግን እኔ እንዴት እንደሚያስቡ ራሱን እንጃ። አሁን እርግዝና ላይ ተፈጥሮ እነዚህ ልጆች ድሮስ እሺ መቼም ለኢትዮ ሽቁል ነው ባልና ሚስት አደሎ ምንድን ነው እያልን ነበረ። አሁን እርግዝናው ከተፈጠረ በኋላም እንደዚህ አይነት ጨዋታ ምን አይነት ነው? ምን አሳዝነኛለች። በነገራችን ለዛሬ አሁን ራሱ እያለቀሰች ነው እያዳመጥኋት ነው ነ አብረን እናዳምጣት ሪ ሞመንቶችም የሚፈጠሩትን ነገሮች በሙሉ ታለ አሳዘነችን እኮ ብራ አሳዘነች። ቤተሰብ ሳሳ ሲተፈጠሩት ነገር እያለቀዘችe ነው፣ ነው ያኔ መታገዝ ግድ ነው። ትዳር ላይ ሲንሆን ሁሉ ነገር ሙሉ አይሆንም። ግን ደግሞ ትግስት እስከመቼ ነው የሚለው ደግሞ ጥያቄ ነው። ትግስት መቼ ነው ትግስት ምልካለው፣ ይላል ያገሬ ሰው። ሩታዬ የኔ ምስኪን፣ የኔ የዋህ፣ በሄድሁበት ድንግል ማርያም ትጠብቅሽ። ሌላ ምንላለሁ ምን ነው ፈተና በዛብሽ! ደግሞ ርጉዝ ሁነሽ በጣም እርጉዝ ሆኖ እራሱ ያለቀቃት ፈተና ማለት ነው በነገራችን ላይ እንደ የእውነት አድርገን ብንወስደው ድራማቸውን እንደ ሩታ በፍቅር የተንከራተተ የለም በፊት በፊት አይታችኋት ከሆነ ወንድሞ አይቻልም ብሎ ስትንገላታ ስትንባረር ጠፍታ ምናምን ምናምን ብቻ ለኔ ነገሮችን ተነጋግረን መግባባት ነው የሚቀድመው ወይስ የሚመጡትን ሴቶች በሙሉ እሹሩሩ እያለ እነሱ እሽሩሩ የሚመጡት ሴቶችን በሙሉ ብላለች ማን ማን ነበር የመጣ ከዚህ በፊት ጽጌ መከራውያን ስታሳያት ነበረ፣ የዳኒ ማለት ነው። ደግሞ ማን ነበረች ፍቅር የምትባለው ተመልሳ ታረቆ ምናምን እየተባለ ቀጣይ ተረኛ ማነው? እስኪ ስም ጥሮልኝ፣ ስም ጥሮልኝ፣ ሽሮሩ እያለ ብላለች። ወሬ ሌላ ነው። ስጠለኝ በቃ ሰለቸኝ ብላለች። ወንድ ልጅ ቆረጠ። በነገራችን ላይ ወንድ ልጅ ብቻ ሳይሆን ሴት ልጅ እንደዚህ ብላ ብላ ብላ ብላ ታገላ ታገላ ታገላ ታገላ ከቀተት በኋላ ቀና ብላ ታየው። ወላሂ ይሄ የምር ነው። እንደው እነሱ እንደ ድራማ ይሆንላቸውና ድራማ ነው ብለን እናስብ እንጂ የምር ቢሆን የምር ከሆነ ወላሂ ሴት ልጅ ከቆረጠ እኔ የኔ ልንገራቸው። እንዲስ ለምን ሩቅ ሄዳለሁ? ለምን ሩቅ ሄዳለሁ? ቤተሰብ የራሴን ልንገራቸው። በጣም ወደው ማከብረው ባለቤት የልጅ አባት እኔ ከሱ መል ብለይ ራሱ ምሞት ምናምን ነበር የሚመስል በፊት ማለት ነው። መለየት የሚባል ራሱ ሳስብ ይጨንቀኛል፣ ይጨንቀኛል። አሁን ከተፋታን ሰኔ ቢመጣ አምስተኛ ዓመታችን ይዘናል። ወንድ ልጅ ቆረጠ የሚለው ተገልብጦ ሴት ልጅ ቆረጠ ትዝም አይለኝ እንደዛ ሳስበው የነበረው እና ሴት ልጅ ከቆረጠች ማለት ነው ቆረጠች ነው ቆረጠች። እንግዲህ አስባችሁታል እንዲሁ ምን በቃ፣ እኔ መለየትን ራሱ ሳስበው ይጨንቀኛል። ሞት ነው የሚታየ፣ መለየትን ሳስበው ማለት ነው። ግን ደግሞ ሴት ልጅ ከቆረጠች፣ የምንወዳችሁን ወንዶች በዚህ አጋጣሚ ቢኬርፉል ቢኬርፉል፣ ተጠንቀቃቸው፣ ያዙ ሚስቶቻችሁን ማለት ነው። ስለምትወደኝ የትም አትሄድም ብላችሁ የምትቀልዱ ምናምን ካላችሁ ተረፍ፣ ፍቅርም ያልቃል ፍቅርም ትግስት አለው። ፍቅርም ልክ አለው። ሁሉ ነገር ልክ አለው። ገና ትወደኛለችና ብላችሁ የምትቀብጡ አትቅበጡ ማለት ነው። አትቅበጡ። የምር ሴት ልጅ ከቆረጠች በቃ፣ ነገርኋችሁ እኮ የኔ ነገርኋችሁ። ይኸው አምስት ዓመታችን ከተለያየን አሁን ሰኔ ቢመጣ ማለት ነው። ሰኔ ላይ የተፋታነ ወፍ የለም ወፍ ወፍ ማለት ነው። እና አንዳንድ ጊዜ ወላህ አልሐምዱላህ አላህ ላያስችል አይሰጥም እላለሁ አንዳንድ ጊዜ በፊት በፊት ሁናችሁ ስታስቡት እንዴት ከባድ እንደሆነ አጠይቁኝ። አሁን ሁናችሁ ደግሞ ስታስቡት ሱብሓንላህ ትላላችሁ። ሱብሓንላህ አላህ ላስችል አይሰጥም ነው። እና ወንዶች በዚህ አጋጣሚ ቢከርፉል፣ ሴቶችም እንደዛ ወንዶች ከቆረጡባችሁ ቆረጡባችሁ ነው። ግን ሴት ልጅ፣ ሴት ልጅ በጣም ጨካኝ ነች። ያኔ እንደኔ ያድርግ የቦስል እንደ ራሴ ሴቶች ጨካኝ ነን። ከጨከንባችሁ በቃ ቀና ብለን ራሷ ናያችሁ ቀና ማለት ነው እኔ ሰለቸኝ አለኝ። አንችን ከዚህ በላይ መመልከት ትችላለሽ። እየተፈጠሩ ያሉትን ነገሮች ትክክል፣ ሁሉም ነገር ማረም ሲበዛ ይሰለቻል፣ አይደለም የሚል የሀገር ሰው፣ ማረም ሲበዛ ይሰለቻል። በዚህ አጋጣሚ አሁን ይህንን ሳወራ መለያየታቸውን እየደገፉ ሳይሆን በመጨረሻ ጥሩ ነገር እንደሚሆን ተስፋ እናደርጋለን። ምክንያቱም ቺ ልጅ እርጉዝ ናት። እርጉዝ ሆኖ ደግሞ መፋታት መከ እንደማይቻል በእኛ አይቻልም፣ እርጉዝ ሆኖ መፍታት ለምሳሌ በእኛ በሙስሊም አይቻልም። ስለዚህ እነሱም እርጉዝ ሆኖ መፍታት ለማይቻል መለያየት ያኔ እች ልጅ አሁን እረፍት ላድርግ ነው እንጂ ከአብረሽ ጋር ተለያየሁ አላለች። ግን ቢያንስ ቤተሰቦች የሆነ እረፍት ላድርግ ነው ያለች ቢሆንም ግን ከፍቷታል፣ ከፍቷታል፣ ደብሯታል። ከድሮ ጀምሮ መመልከት ይችላል አንተ ላይ ውስጥ ነበር የሚሉትን ሰዎች እራሱ ከኔ ጋር ህይወት ከጀመረ በኋላ እኔን አይደለም የሚያዳምጠው። እኔ ስለሱ እንደዚህ ነው፣ እሱ እኔን አይደለም የሚያዳምጠው። በጣም ብዙ ብዙ ብዙ ተናጋሪዎች ከሚናገሩት አንዱ ሴት ልጅ መደመጥ ትፈልጋለች፣ ሴት ልጅ መደመጥ ትፈልጋለች፣ በቃ እንድታወራት ትፈልጋለች ይላሉ። እውነት ነው፣ እኛ የዋልንባትን ሁሉ ብናወራ ደስ ይለናለች። ምን አወራው እኮ አሁን የወሬ ስ ይዞብን አይደለም በቃ፣ ከሱ ጋር ያለን ቅርርብን ምናምን እንደዚህ በቃ የሆነ ፊት ለፊት ሆኖ ለማውራት የሆነ እንደዚህ ሆኖ እኮ እንደዚህ ሆኖ እኮ ስትል የሆነ ደስ የሚል ነገር አለው እንጂ እሱን አሁን ስለ ውሎ ባወራው ባለወራው ምን መደ ግን የሆነ እና ለዛ ነው ይቺ ልጅ መደመጥ አለብኝ እያለች ነው። ምስኪና ሳዘነችኝ። ትክክል። ያ ወንዶች አንዳንዴ ወደድናችሁ ስንላችሁ የሚጠግቡት ጉዳላ አይደለ? እኔ ስለወደዱት እኔ ስለፈቀድኩት ስለታመን ሁልት ነው ወይ አብሮሽ እንደዚህ የሚያደርገ ግን ለምንድን ነው? እርግጠኛ ነኝ መጨረሻ ላይ አሁን እሱን በዚህ ወጦ በዚህ ገብቶ ብሎ ያሳምናታል። እንደዚህ እኮ ነው ለዚህ እኮ ነው ለስራ እኮ ነው ፍራንክ ልናደረግሽ እኮ ነው ማድሪ ምናምን ብሎ ያሳምናታል። ሆነም ቀረብ ሲቀጥል ደግሞ እኔ ማለት የመጣውን ሰው ሙሉ ኢግኖር ስላደረኩኝ የመጣውን ሰው ሁሉ ከህይወቴ እንዲወጣ ስላደረኩ ግድ ነው አንቺ፣ ግድ ነው የእሱም፣ ግዴታ አይደለም ማለት አይደለም፣ የእሱም ግድ ነው። ስለዚህ አንቺ አንቺ አብርሽ እስካለች ድረስ የመጣውን ሰው ሁሉ ከህይወትሽ ልታስገቢ አትችም። በቃ ያኔ ይሄ አይቻለም። የሚመጡትን ሴቶች እያባበለ ምናምን ልባይቶ ነው እንደዚህ የሚሆነው። ችግር የለውም ማንም መቁረጥ ችግር የለውም ብላለች። በቃ ወንድንን ቆረጠ ይሄዳለሁ የራሱ ጉዳይ ብላለች። ግን እሱ እንዴት ይሄዳል ሳያስፈቅዳት። ግን እርግጠኛ አይደለችም እኮ መሄድና ለመሄዱ፣ ደግሞ በተነገራችን እየናፈቀች ነው። ቪዲዮ አላዳመጥኩትም እንጂ እሷ ሰው ነግሮኛል። ቦታ ጅራ ሄዶ አለ እሱ እንዴት ሳይነገረኝ ሄደ ነው ምትል። መሄድና ለመሄዱ ደግሞ እርግጠኛ አይደለችም። አሁን እሱ ደግሞ አለድሁም ብሎ ደግሞ በራሱ ቪዲዮ ነገ ይለቅ ይሆናል። እኛ ማንኛውም እንግዲህ ለማኛውም እንግዲህ ጥሩ ነገር እንደሚመጣ እንመኛለን። ትክክል ትክክል። ቅድም ስላችሁ የነበረችው አሁን መጣ ቁጭ ብላለች። ቤተሰብም ከእናንተ ጋር ሩታን አሁን እየሰማት ነውና፣ እኔ ስቆርጥ ግን ምን አይነት እንደምሆን አታውቅም በለው ብላለች። ሴት ልጅ ከቆረጠች ቆረጠች ነው። መቀ አለቀ ስ ማፊው ልውል ማፊው ልውል እኛ ሴቶች ፍትህ

ቤተሰብ ገና እያዳመጠ ነው። ከእናንተ አንተ ጋብሬ ውሉ እንዳላስገባ ኮፒራይት ላይ እንዳይዘኛው። ለማንኛውም አትጃልልሽ የምና እጂ ነው ወይ ዝም በል በቃ። እስኪ አስታርቃቸው በቃ አስታርቃቸው። ጓደኛ ለመች እንቃርጋ ይዘ ምንድና አንተ እንደዚህ የምትሆን ሚስትር ጉዝ እኮ ነች። ለምን እንደዚህ ታደርጋለህ? ለምን ለምን ለምን ለምን ለምን ለምን ብለህ ሩታ፣ ይህንን ስራ አብርሃም በተደጋጋሚ ሰርቶታል። አንችን እየጎዳ ሌላ ሴት ተርታ ያረጋል። ለምን የእኔ ጥያቄ ነው። መጫወቻ አረገሽ። አይዞች ሁሉም ያልፋል። ከለማይ ለማይ ቁረንጮን ቀመኝ አለሽ ብርቄ። የልመና ባል መጨረሻ ማነው የለመነው? ማለት ያው በትክክል ስለምትወደው ጠይቃዋለች። እንጃ ለመነችውም። እሱም ደግሞ አምነውበት ነው የገባ አምኖበት ወዷት ነው። ተንበርክኮ ቀለበት ያሰረ ያስረገዘም ዘም እንደዛው አምኖበት ነው እንጂ ተገዱ አይደለም። ስለዚህ እንደዚህ ብላቸው። ኧረ፣ እርጉዝ ናት ተው! ኧረ፣ እርጉዝ ናት ተው፣ ተው፣ ተው! አንቺ ራስሽ ችግር አለብሽ። ከሄድሽ ቆርጠሽ ሂጂ፣ ግን ለመለማመን የምትወጅት መስያለሽ። የኢትዮጵ ገንዘብ ለመስራት ብለሽ ትዳርሽ ቁማር ማስያዝ አልነበረብሽም። ነበረ ትምህርት ይግባሽ ብላለች። ወይኔ በላቸው ተው ተው ማት ወረዳችሁ ባትዛ ተዋበረታቷት ተው ተው ሩታ በጣም ወድሽ ነበር። አሁን ግን የወሰንሽው ግን ጥሩ አይደለም። አፈላልጊው በሄደ ከሱ ትለይተሽ አትኖሪም። የሱ መጫወቻ መሆንሽ ያሳዝናል። ደግሞ ምላሽ መልሼ እመጣለሁ ትበል ትላለች። ወይኔ ኮሜንት እጅ የተመታችሁ እና በዛው ትቅርላችሁ እንደ። በነገራችን ላይ አንድ ወንድ ልጅ እኮ አሁን ከሌላ ሴት ጋር ስለታየ ሌላ ነገር ቪዲዮ ስለሰራ ሌላ ነገር አደረገ ማለት አይደለም ምንድን ነው አሁን በባለፈው ከጽጌ ጋር እንዳያችሁ ተዋደድን ተፋቀርን እያሉ ሲሰሩ ነበር እራት በሉ አይደል እና ያው ምን ተፈጠረ ምን ተፈጠረ ምንም አልተፈጠረም ስለዚህ ይሄንን ያኔ በጣም ጨንጓራችሁን የምትልጡ ኮሜንቶች ማለት ነው በጣም ጨንጓራችሁን የምትልጡ ኮሜንቶች ይሄንንም እንደዛ አድርጋችሁ ወስቡት ቀለል አድርጋችሁ ማለት ነው። አራ እንዴ ይሄን ያህል ይሄን ያህል አካብዳችሁት እንዴ! ታሳዝናለች ብቻ ዛሬ ይቅሩ ቢሲል ሁሉንም ትቼ እንግዲህ ወደ ኋላ ራሷን እየወቀሰች ነው። በነገራችን ላይ አንድ ነገር ካደረግነ በኋላ እራሳችን መውቀስ አይገባንም። ወላሂ ለምኑ ብለን በቃ፣ አንድ ነገር ሆኗል አይደለም። ስለዚህ ራሳችን ልንዋቀስ አይገባንም። በዛ ነገር እስካለን ድረስ ደስተኛ ሆነን ነበር አይደል? ስለዚህ ምንም ለምንም ራሳችን ማውቀስ የለብንም። ያሳለፍነው ነገር ጥሩ ያሳለፍነው አለ፣ መጥፎ ያሳለፍነው ነገር አለ። ያንን ማስታወስ እንጂ ወይኔ እንደዚህ ባላደርግ ኑሮ ወይ ቤተሰብ ያለኝ ብሰማ ወይ ጓደኛ ወይ ጉሮ ቤት፣ በቃ በዛ ውሳኔ ራሴ ወስኜ ገብቻለሁ አይደል? በገባሁበት ውሳኔ ደግሞ ልጥጥጥ አይገባም። ሩታማሁን ወንድ ሆነሽ ጀግና ሆነሽ ልጅሽንም በሰላም ተገላግለሽ፣ ወንድ ሆነሽ ጀግና ሆነሽ ማሳየት ነው እንጂ ያለብሽ ወደ ኋላ ልትጠጪ ልትቆረቆሪ አይገባሽም። ቤተሰብ በድጋሚ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ነው። ወዳችኋለሁ። ሰላም አሌይኩም ወረህመቱላህ ወበረካቱ